ሰላም ሰላም የዛጎል ቤተሰብ ይህ ቪዲዮ ስለ አንድ ነገር በደንብ እውቀቱ ኖራችሁ መጠቀም ለምትፈልጉ ነው። የብዙዎቻችሁ ጥያቄ ነው ብዬ የማስበውን አሁን አሁን በቆዳችን ላይ ታምር እንደሚፈጥር ተደር ከሚዋራላቸው ውስጥ ኮጂሰን ስኪን ኋይቲንግ ሳሙና አንዱ ነው። ታዲያ በዚህ ቪዲዮ ዋና ርዕስ አድርገን በተለይ በቲክቶክ ላይ በጣም እየተወራለት ና ብዙ ተጠቃሚዎችም እየገዙ ስላለው ኮጂሰን ሳሙና ይህ ሳሙና እንደተወራለት ነው ወይ? ጥቅሙ፣ የጎንዮሽ ጉዳት የለውም ወይ? ኦሪጂናሉ የቱ ነው? ፌኩን በምን እንለየዋለን? ቆዳ ለማ ለማንጣት ወይንም ደግሞ ለማቅላት ምን ያህል ጊዜ ይወስድበታል? ሳሙናውን መጠቀም ስናቆም ምን ይከሰታል? ባለሙያዎች ስለዚህ ሳሙና ምን ይላሉ? ይህንን ሳሙና ለምን ያህል ጊዜ ነው መጠቀም ያለብን? በየቀኑ ብንታጠብበት ምን ይከሰታል? የሚለውን አብረን እኔ ቻናሌ ላይክና ሼር ማድረግ አትርሱ። ሳሙናው በዚህ በካርቶኑ ላይ በተደጋጋሚ እንደምናየው ስኪን ዋይቲንግ ወይም ቆዳን የሚያነጣ ሳሙና ነው። ሳሙናው በውስጡ የያዘው ኮጂክ የሚባል ለቆዳ ተስማሚና ፈርመንትድ ከሆነ ሩዝ የሚገኝ አሲድ ና ሌሎች ለቆዳ ተስማሚ ናቸው ከሚባሉ የኮኮስ ዘይት፣ የሻይ ቅጠል ዘይት፣ ግሪሲሊን፣ ውሃና የሳሙና ግብዓት የሆነው ዲተርጀንት ሶዲየም ሃይድሮክሳይድ፣ ፕሪዘርቫቲቭ እና ሌሎችም ለሽታ ተብለው የሚጨመሩ ኬሚካሎችን የያዘ ነው። በቆዳ ላይ ጉዳት አያመጣም እየተባለ ያለው ሳሙና በዚህ በካርቶኑ ላይ እንደሚታየው ኖ ፒግመንት እንደሚለው ለብጉር፣ ለጥቋቁር ነጠብጣብ፣ ሽፍታን ለማከም ሆነ ጽድት ለማድረግ የተረጋገጠለት ፍቱን ነው። በተጨማሪም በጉልበትና ና በክርን አካባቢ የሚፈጠር ጥቁረትን ለማጥፋት አልፎ አልፎ ደግሞ የጠቆረበት ቀለምን ለማንጣት

ጥቅም ላይ ይውላል፣ ውጤታማም ነው። አንዳንዶች ለሰውነት መታጠቢያነት ይጠቀሙታል። ቆዳን የማድረቅ ባህሪው ከፍተኛ ስለሆነ ብዙም አይመከርም። የግድ ሙሉ ሰውነታችን እንዲቀላ ከፈለግን ግን ታጥበን እንደጨረስን ሞስቸራይዘር ወይንም ደግሞ ዘይታማ ቅባቶችን መቀባት ይኖርብናል። ካልሆነ ግን ቆዳ ይደርቃል፣ ይሰነጠቃል። የአብዛኞቻችን ማለት ይቻላል የሰውነታችን ቆዳ እንደፊታችን ብዙም ወዝ የለውም፣ ኖርማል በመሆኑ ሳሙናውን በምንጠቀምበት ወቅት ይደርቃል። የሳሙናው ጥሩ ነው የሚባለው ጥቅሙ በእርግዝናና ለፀሐይ አብዝቶ በመ ጋለጥ ምክንያት የሚመጣ ማዲያትን ለማከም ይረዳል ያለ ዕድሜ የሚከሰትን የቆዳ መሸብሸብን፣ የሞቱ የቆዳ ሴሎችን በማስወገድ ያክማል። ሌላው የዚህ ሳሙና ትልቁ ጥቅሙ ነው የሚባለው አነስተኛ ጠባሳዎችን የማፍሰስ በተወሰነ መልኩ እንዳይታዩ ማድረግ መቻሉ ነው። ቡግርን ያጠፋል። አንቲ ፈንገስ ባህሪ ስላለው ቡግርን ማጥፋት ብቻ ሳይሆን እንዳይፈጠር ይከላከላል። በቡግር ምክንያት የተፈጠረን ጥቋቁር ነጠብጣብ ያጠፋል። ኮጂክ ሳሙና ፊት ያጠራል ወይም ጥያቄ የለውም። በደንብ ያጠራል ያነጣልም፣ ወይንም ደግሞ ያቀላል። ብዙዎችም መስክረውለታል። ለማዲያ፣ በፀሐይ ለበለዘ ቆዳ፣ የቡግር ጠባሳን፣ ጥቋቁር ነጠብጣብን ለማጥፋት ተመራጭ ከሚባሉ ሳሙናዎች ውስጥ አንዱ ነው። ይህ የፊሊፒን ምርት የሆነው ሳሙና ኮጂክ የሚባል አሲድን በውስጡ በመያዙ ቆዳን የማንጣት ብሊች የማድረግ ባህሪ አለ። መቅላት ወይንም ደግሞ ቆዳችን እንዲነጣ ለምንፈልግ ሰዎች ተመራጭ ከሚባሉት ውስጥ ነው። ቆዳን ለማንጣት የሚወስድበት ጊዜ አከታትለን ከተጠቀመን በአንድ ሳምንት ውስጥ ለውጡን ማየት ያስችለናል። እንዲሁም ቡግርና ሽፍታን ለማከም ከሆነ የምንጠቀመው በአንድ ቀን ለውጡን ማየት አንችልም። በሳምንት ጊዜ ውስጥ ግን ለውጡን እናይበታለን። ሳሙናውን መጠቀም እስካላቆምን ድረስ ቆዳን ያሉበትን ችግሮች በማከም ጥርት እንዲል እንዲጸዳ ያደርገዋል። ሳሙናውን መጠቀም ካቆምን ግን ወዲያው ሳይሆን ቀስ በቀስ ወደ ቀድሞ ሁኔታው የሚመለስ ሲሆን በተለይም ቡግርና የቡግር ጠባሳ በደንብ ሳይድን ሳሙናውን መጠቀም ካቆምን ተመልሶ እንደ በፊቱ ይሆናል። ስለዚህ ችግሩ በደንብ እስኪድን ድረስ መጠቀም የግድ ነው። ሌላው ቆዳችን እንዲነጣ ወይንም እንዲቀላ ፈልገን ከሆነ የምንጠቀመው ሳሙናውን እስከተጠቀምን ድረስ ጥርት ያለና ጽድት ያለ ቆዳ ይኖረናል። መጠቀማችንን ስናቆም ግን ቅድም እንዳልኩት ቀስ በቀስ ወደ ነበረበት ተፈጥሯዊ ከለር ይመለሳል። ስለዚህ ቆዳችንን ለማቅላት ከሆነ ብለን የምንጠቀመው ይህንን ሳሙና በሳምንት አንዴ ወይንም ሁለት ጊዜ አዘውትረን መጠቀም እንዳለብን ባለሙያዎች ይመሰክራሉ። ከዚህ ሳሙና ዋና ጉዳቱ ነው የሚባለው ቆዳን የማድረግ አልፎም እንዲሰነጣጠቅ የማድረግ ባህሪው ነው። በነገራችን ላይ የሳሙና ለወዛም ቆዳ፣ ብጉር ለሚያስቸግረው፣ በወዝና በላም ምክንያት ሽፍታ ለሚወጣበት ተመራጭ ሳሙና ነው። ነገር ግን ወዲያው እንደታጠብን ሞይስቸራይዝ ወይንም ደግሞ ኦይል ነገር መቀባት የግድ ነው። መጠንቀቅ ያለብን ደረቅ የሚባል ቆዳ አይነት ካለን ይህንን ሳሙና በፍጹም መጠቀም የለብንም። ቆዳን የማድረግ እንዲሰነጣጠቅ የማድረግ ወይንም ደግሞ የቆዳን ወዝ የመጨረስ ባህሪ ስላለው ሌላው የዚህ ሳሙና ችግር አብዝተን ከተጠቀም ነው ቅድም እንዳልኩት የቆዳን ወዝ አሟጦ የመጨረስ ባህሪ ስላለው ይህ ደግሞ ቆዳ ያለ እድሜ እንዲሸበሸብና መስመር እንዲያወጣ ያደርገዋል። ስለዚህ በዚህ ሳሙና አዘውትሮ መታጠብ ብዙም አይመከርም፣ በተለይም ለደረቅ ቆዳ ላለው ሰው። ሎዛም ቆዳም እራሱ በየቀኑ ሳይሆን በሳምንት አንዴ ወይንም ሁለት ጊዜ እንድንታጠብበት ነው ባለሙያዎች የሚመክሩት። የግድ በየቀኑ መታጠብ ካለብንም ቅድም እንዳልኩት ቆዳችንን የሚያርስ ወይም ወዙን የሚመልስ ሞስቸራይዘር ወይም ኦይል የግድ ከታጠብን በኋላ መቀባት ይኖርብናል በተጨማሪም የዚህ ሳሙና ሳይድ ኢፌክት ነው የሚባለው አብዝተን ከተጠቀምነው ቆዳን የማሳሳት ባህሪ ስላለው ቆዳ ከሳሳ ደግሞ ምንም አይነት ሙቀት ሲያገኘን የመለብለብ ደም የመምሰል ወይንም ደግሞ የመቅላት በቀላሉ የመጎዳት ችግር ያመጣብናል እየባሰ ሲሄድም ቆዳ የመበለዝና ያለ እድሜ የመሸብሸብ ችግር ስለሚያመጣ አጠቃቀማችን ላይ ጠንቀቅ ብንል መልካም ነው ሳሙናው ለሁሉም የቆዳ አይነቶች ይሆናል የሚባል ወይም ደግሞ ተስማሚ ነው የሚባል የሳሙና አይነት አይደለም። ጥናቶች እንደሚያሳዩት አንዳንድ ሰዎች ላይ የቆዳ መቆጣት እና አለርጂ እንዲፈጠር የሚያደርግ ስለሆነ ለፊታችን ከመጠቀማችን በፊት አንዴ ወይም ሁለት ጊዜ እጃችንን ታጥበን እንድንሞክረው በባለሙያዎች ይመከራል። ዋናው ጉዳት ሆኖ የሚባለው ግን ቆዳ ያሳሳል። ቆዳ ከሳሳ ደግሞ ምን እንደሚፈጠር እራሳችን ማሰብ እንችላለን። ያው እንዲህ ተፈላጊ ናቸው የሚባሉ ምርቶች ብዙን ጊዜ ተመሳስሎ ይሰራሉ። ኦርጅና ፈካ ያለ ብርቱካናማ ነው። ፌኩ ደግሞ ደብዘዝ ያለ ወይንም ደግሞ ጠቆር ያለ ነው። ሌላው ኦሪጂናሉ ከፌኩ ሳሙና በሳይዝ አነስት ያለ ሲሆን፣ ፌኩ ደግሞ በተወሰነ መልኩ ተለቅ ይላል። ሌላው እንዲህ አይነት ምርቶችን ከምናምናቸው ሻጮች መግዛት ግድ ይለናል። እኔ ይህንን ሳሙና ኦሪጂናል መሆኑን ያረጋገጥኩበት መንገድ ሞባይሌን ተጠቅሜ ባርኮዱን እስካን በማድረግ ነው። እንግዲህ እስካን ካደረግን በኋላ እንደምታ ኦሪጂናል ኮጂሰን ሳሙና መሆኑን ያሳያል። ዋጋውንም ጭምር የተመረተበት ሀገርንም ፊሊፒን መሆኑን ያሳያል። ይህ ኦሪጂናሉን ለማግኘት ቀላሉ ቀላሉና የማያጠራጠረው መንገድ ይመስለኛል። ኮስሞ ምርቶች ስንገዛ ብንጠቀመው ጥሩ ነው። ለጥንቃቄም ይረዳናል። ሌላው ይህንን ሳሙና ስንጠቀም በትክክል ቆዳችንን ታይፕ ማወቅ ይኖርብናል። ሳሙናው ጥቅሙ እንደተወራለት ነው ወይ? አዎ፣ በደንብ ቆዳን ያነጣል፣ ያቀላል፣ ጥርት ያደርጋል። ግን ጥቅም ብቻ ሳይሆን ጉዳትም ስላለው አጠቃቀማችን ላይ ጥንቃቄ መውሰድ ያስፈልጋል። ዋናው ነገር በትክክልና በጥንቃቄ መጠቀም ነው። ኮጂሳን ሳሙና ከመጠን በላይ መጠቀም በፍጹም የለብንም። በየቀኑ ልንታጠብበት የምንችል የሳሙና አይነት አይደለም። አንዴ ወይንም ሁለት ጊዜ በሳምንት ከታጠብን በቂ ነው። በሌላ ቪዲዮም ላይ አውርችዋለሁ። አንዳንድ ቲክቶክም ሆነ የዩቲዩብ ቪዲዮ ላይ እንደምናየው ሳሙናን ቀጥታ ፊታችን ላይ በፍጹም መፈግፈግ የለብንም። ሌላው ቀርቶ የውስጠኛው እጃችን ላይ እንጂ የላይኛው ቆዳችን ላይ መፈግፈግ ጉዳት አለው። ምክንያቱም ደረቅ ነገር ቆዳችንን በምናሸው ሰዓት ያሻክረዋል፣ ይልጠዋል። ይሄ ደግሞ ቆዳን የማድረቅ ባህሪ በራሱ ኃይለኛ ሳሙና ስለሆነ ቀጥታ ቆዳችን ላይ ስናሸው ይፈገፍገናል። ስለዚህ ከጥቅሙ ይልቅ ጉዳቱ ሊያመዝብንብን ይችላል። የውስጥ እጃችንን ተቀብተን አረፋ በደንብ ሲያወጣ ፊታችንን መቀባት ለገላችንም ከሆነ በማሻ ተጠቅምን፣ ማሻውን ከቀባን በኋላ ነው ገላችንን መጠቀም ያለብን። ሌላው እጃችንን እግራችንን ራሱ ስንታጠብ ወይ በማሻ ወይ የውስጥ እጃችንን ከተቀባን በኋላ ነው ቆዳችን ላይ እንድንጠቀመው ባለሙያዎች የሚመክሩት። አንዳንዴ ራሳችንን እንጠቅማለን ወይም ደግሞ በአጭር ጊዜ ውጤት እናገኛለን ቀጥታ ፊታችን ላይ ብንጠቀመው ብለን ካሰብን ይሄ ስህተት ነው። በቲክቶክ ላይ እና በዩቲዩብ ላይ የሚታየው ስህተት ነው። ቀጥታ ቆዳችንን በሚፈገፍግ ነገር ማሸት የለብንም። የማከብራችሁ የመወዳችሁ የዛጎል ቤተሰብ ከቪዲዮው የሚጠቅማችሁን መረጃ እንዳገኛችሁ ሙሉ እምነቴ ነው። አስተያየት ጥያቄ ካላችሁ በኮመንት ላይ አስቀምጡልኝ። ደስ ብሎኝ ነው ማውራው። ሌላ እንደዚህ አይነት እንድሰራላችሁ የምትፈልጉት ቪዲዮ ካለ አሳውቁኝ። ይጠቅማል ብለን ያመንበትን እንሰራዋለን። አብራችሁኝ ስለቆያችሁ ስለተከታተላችሁኝ ከልብ ነው ማመሰግነው። ቪዲዮውን ላይክ እና ሼር በማድረግ ለሌሎችም እንዲደርስ ያድርጉ። አመሰግናለሁ። ሰላም ይብዛለን።